አየሁ አየው ከምነግርህም በላይ ልብ ሸሽቷል እርቋል እንደ ሰማይ በማለት ሀይሚ እጅግ ስሜታዊ በመሆን ለብሩክ በሚመስል ቪዲዮ መልእክቷን አስተላልፋለች። ይሁን እንጂ በውስጥ በተላኩልኝ መረጃ ሀይሚና ብሩኬ መሀል ክፍተት እንዲፈጠር የሆነበት ዋነኛዋ ምክንያት ሱሱ ስለምትባለው እጅግ የሚያስደነግጥ መረጃ ልከውልኛል። ውስጣዊ ጉዳይም የተነገረኝ ጉዳይ አለ። እጅግ ማንም ያልጠበቀው ሁኔታም ተሰምቷል። ሙሉም በዝርዝ ይዘን መተናል። ተረጋጉ። የሀይሚና የብሩኬ ጉዳይ በውስጥ የሚያልቅ ነው። አሁን ግን የተሰራው ሌላ ድራማ ነው። እጅግ ማንም ያልጠበቀውን ሁኔታ በዝርዝር አስደምጣችኋለሁ። ሰላም፣ ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታዮች፣ በያላችሁበት ሰላማችሁ ይብዛልን። አዳዲስ በሆነ መረጃ ብቅ ብለናል። አዲስ ከሆኑ ለቻናላችን ሰብስክራይብ ያድርጉ። ቀጥታ ሚዘን ወደ መጣ ነው ዝርዝር መረጃ እናልፋለን እንግዲህ፣ ከሰሞኑ ብሩክና ሀይሚ ያሉበት ነገር በጣም አሳሳቢ ደረጃ ደርሷል። በኦዲየንሶችም ተመልክተናል ማለት ነው። ይኸውም ምንድን ነው እንግዲህ፣ ብሩክ ያላሰበውን ፕራንክ እንደ ቀልድ ነገር ጀምሮ ነበር። ይኸውም ይህንን ጉዳይ ላላያችሁ፣ ላልሰማችሁ ብሩክ ያሰበው ምንድን ነው? ፕራንክ ቪዲዮ ለመስራት አስቦ ነበር። ከሆነች ግለሰብ ጋርም ሆኖ መኝታ ቤት ውስጥ ሆኖ አብረው እንደተኙ ነገር አስመስሎ ሀይሚ ስትገባ እንግዲህ ፕራንክ ለመስራት ነበር ያሰበው። ታዲያ ይህ ፕራንክ ከዚህ በፊት ከሚሰራቸው እጅግ የተለዩ በይዘቱም በአይነቱም ወጣ ያለ እንደሆነም ተናግሯል። እኔ ከዚህ በፊት እንደዚ አይነት ነገር ሰርቻ አላቅም ዛሬ ግን ይህን ነገር ምን እንዳስሞከረኝም አላቅም ያለው ታዲያ ጉዳዩ ግን ቀድሞም ፕራንክ እንደሆነ ከፕራንኩ ቪዲዮ መጀመሪያም አብረው ቁጭ ብለው ሲመካከሩ አሳይተዋል። ታዲያ እንግዲህ ሀይሚ ድንገት እዛ ክፍል ውስጥ ትደርሳለች። ሁለቱንም አልጋ ላይ ሆነው ስትመለከት በቃ ፕራንክ ነው እንኳን ቢሏት ማመን አልቻለችም። በተለያዩ ቪዲዮዎች በተለያዩ ቻናሎች ላይም ተመልክተናል። ፕራንክ ነው፣ ምንም አይነት ግንኙነት የለንም እያሏት ሁሉ ልታምን ፈቃደኛ አልነበረችም። ታዲያ አሁን ደግሞ እጅግ እጅግ ሁኔታውን ይገልጽልኛል ያለችውን ዘፈን በቪዲዮም መግቢያ የተመለከታችሁትን ወሳኝ የዘፈን ግጥም

በማቅረብ በቃ አየሁኝ፣ አይኔ እያየ ልብህ ከኔ እርቋል፣ ወደ ሌላም ሄዷል የሚል ይዘት ያለውን ዘፈን እንግዲህ ለቃለች። ታዲያ እንግዲህ የዚህም ፕራንክ አድራጊ ዋናው እንግዲህ ባለቤት የሆነችው ከብሩክ ጋርም አብራ እንደተኛች ያስመሰለችው ግለሰብ እኔ ብሩክን እጅግ ወደው ወንድሜ እጅግ ማከብረውም የኔ የምለውም ሰው ነው፣ እኔ በሌላ ነገር ተመኝቸው አላቅም። ይህንንም ለእንግዲህ ለሃይሚ ማስረዳት ፈልጋለሁ ብላ እንግዲህ ብዙዎቻችን ተመልክተናል። ሃይሚን ቀጥራ ስትነ ስትነግራት በትህትናም ስትጠይቃት አንዴም ስሜት የሆነች ስትናገራት ተመልክተናል። ታዲያ ይህን አስመልክቶ ሀይሚ ብዙ ስድብ ነው የደረሳት። ብዙ ትችት ነው አሁን ላይ የደረሳት የሚገኘው። ብዙዎች ሀይሚን ያከብሯታል፣ ይወዷታል። ከብሩ ጋርም እንድትሆን ብዙዎች ይፈልጋሉ። ይሁን እንጂ ይህ ቪዲዮ ፕራንክ እንደሆነ ይቺ ልጅ እየነገረቻት አክብራ መታሷ ጋር ብዙ ነገር እያስረዳቻት ለምንድን ነው በዚህን ያህል ደረጃ ልታምን ያልፈለገችው? ንቀትስ የምታሳየው በምን ምክንያት ነው? በማለት ብዙዎች አሁን ሀይሚን እየተናገ ት እየወረዱባት ነው የሚገኘው። አሁን በቅርብ የተለቀቀው የዩቲዩብ ቪዲዮቸውም ላይ ብሩክ አንዴ ከእጅሽ ካመለጠ አይገኝም፣ እባክሽ ነጭናጫ ቱኒ፣ ይቅርታ ጠይቀውሻል፣ ፕራንክ እንደሆነ የሚያስረዱሽ ነው። ለምንድን ነው ብሩክን ማመን የማትፈልዩ? ብለው ብዙዎች ነው የተናገሯት። ብሩክ በፀባዩ ተለማማጭ ነገር ነው፣ እንዲሁም በቃ ጥሩ ጸባይ ያለው የሚባል ብዙዎች የሚወዱት አይነት ባህር ያለው ግለሰብ ነው። ታዲያ ይህንንም አስመልክቶ ነው አንዴ ከእጅሽ ከወጣ ይህን ግለሰብ አታገኙም፣ በህይወትሽ አትጫወቺ ክፍተትም አትፍጠሪ። አሁን እየሰራሽ ያለሽው ነገር እጅግ እጅግ የወረደ ነው፣ ሀይሚ አብዝተሸዋል በማለት ብዙዎች እየተናገሯት ይገኛሉ ማለት ነው። ታዲያ እንግዲህ ይህ በእንዲህ እንዳለ በሌላ ደግሞ መረጃ በውስጥ የተላከልን በጣም ገራሚ የሆኑን ያገኘ ነው። እንግዲህ ይህ ቪዲዮ የመጨረሻው ቪዲዮ የተለቀቀው ሀይሚ ቻናል ላይ ነው። ሀይሚ ቻናል ላይ ቀድማ የተናገረችው ካያችኋት፣ እንግዲህ ከብሩኬ ጋር አብራ ፕራንክ ቪዲዮ የሰራችው ነው። ታዲያ እንግዲህ አንዳንድ የሚሰሩት ነገር የታሪካቸውን ቢሆንም ዩቲዩባቸውም ላይ በደንብ ይጠቀሙበታል፣ ዩቲዩባቸውንም ይሰራሉ። ታዲያ እንግዲህ እቺ ልጅ ምናልባት ሀይሚን ዩቲዩባ በደንብ ከፍ እንዲል የመጣች አነጋጋሪ ጉዳይን ይዛ። የህዝቡ በመምጣት የብሩክና የሀይሚ ጉዳይ እያነጋገረ እንዲመጣና ና ዩትዩብ ቻናላቸው በደንብ እንዲነቃቃ እያረገችላቸው የመጣች ግለሰብ ነው የምትሆነው፣ እንጂ እባካችሁ ተረጋጉ። የእውነት ሁለቱን የምታለያይ አይደለችም። ሀይሚን ብሩክን የእውነት አሁን ላይ አራቀችውም፣ አትጨነቁ በማለት ነው መረጃውን ያደረሱን። ታዲያ እንግዲህ እንደተመለከትነውም ሀይሚ ቻናል ላይ ቀድማ የተናገረችው ሱሱ የምትባል ነች። ቀድማ ስላለው ጉዳይ በዝርዝር ተናገረች። ጉዳዩ ፕራንክ እንደሆነም አስረዳች። ከዛም በመቀጠል ሀይሚን ቀጥራት ነበር። ከሃይሚ ጋር አወሩ ምናምን የዩትብ ቻናል ላይ ተለቀቀ። ታዲያ እዛም በነበረው ሁኔታ ሀይሚ ተናዳ ስሜታዊ ሆና እነ ብሩክን ሁሉ እዛ ላይ አልሰማ ብላ ጥላቸው ስትሄድ ከነሱ የሚታይ ነበር። ታዲያ የዛው ዩቲብ ሀይሚ ላይ የተለቀቀውም ማለ ሼር ተደርጓል ማለት ነው፣ ብሩክ ላይ ሼር ተደርጓል። ይህ ማለት ምንድን ነው? ያው ዩቲባቸውንም ሼር እየተደራረጉ ነው የሚገኘው እነዚህ ግለሰቦች። ምናልባት የሆነ ክፍተት ኖሮ ቅር የሚላት ነገር አለ ሀይሚ ይሁን እንጂ ይህንንም እንደ አጋጣሚ በመጠቀም ዩቲብ እየሰሩበት ይገኛሉ በማለት ነው ብዙዎች በውስጥ አሁን ላይ መረጃውን እያደረሱን የሚገኙት ማለት ነው። ሶሱ የምትባለው ግለሰብ እንግዲህ ሀይሚ ደጋግማም የተናገር እኔ አሁን በፕራንኩ ብቻ አይደለም እቺ ልጅ ማቃት፣ ከዚህ በፊትም አንዳንድ ቦታ ላይ ከሱ ጋር አያት አለው እንደ ወንድም ብቻ አይደለም የምታየው። በሌላም ነገር እጠረጥራቸዋለሁ። ያሁኑ ብቻ ሁኔታ አይደለም እነሱን እንድጠራጠር ያደረገኝ፣ ብላ ነው ደጋግማ የተናገረችው። አንዳንዶች እንደሚሉት ለዩቲዩብ ስራ ዩቲዩባቸውን በደንብ መወቅ ለማድረግ ነው ሱሱ የመጣችው፣ እንዲሁም ምናልባት የራሷንም ቻናል የምትከፍት ልጅ ልትሆን ትችላለች። በዚህን ያህል መልኩ በዚህን ያህል ሁኔታ እንድትተዋወቅ ከህዝቡ እያደረጓት ነው ሲሉ ተደምጠዋል። በመጀመሪያው ቪዲዮ ደግሞ እንደተለቀቀው ልጅቷ ስሜታዊ ሆና ነው፣ ሀይሚም ስትናገራት የነበረው ለምንድን ነው ከብሩ ጋር አብረሽ የተኛሽው? ትዳር ህይወት ያለውን ሶስት እንደዚህ አይነት ነገር እንዲያደርግ የምታረጊው ምን ሆነች ነው ብላ ሀይሚ ስትጮሁባት፣ ያች እንግዲህ እየማለች ነው ጉዳዩ ፕራንክ እንደሆነ የተናገረችው። ታዲያ ይህን ቪዲዮ ደግሞ ላየ ጉዳዩ የእውነት ፕራንክ ሊሰሩ ብለው እንግዲህ ሀይሚን በእውነት ተናዳ እንደሆነ እንጂ አጠቃላይ ለዩቲውብ ስራ ብቻ እንዳልሆነ መገመት አይከብድም ማለት ነው። ልጅቷ እየደጋገመች እየማለች የፈጣሪን ስምም እየጠራች ነው እኔ ከብሩክ ጋር ምንም የለኝም፣ እባክሽ ሀይሚ በማይሆን ነገር አትተርጉሚብኝ እያለች ብዙ ነገር መልስን ስት በመሰጣት ያየ ነው ማለት ነው። ታዲያ በዚህም በመነሳት ደግሞ ሌሎች ወገኖች ረ ይሄ ነገር እውነት ነው፣ ሀይሚ በጣም ቀንታለች፣ ሁለቱ ባረጉት የፕራንክ ቪዲዮም የእውነት እየመሰላት፣ የእውነት ፍቅር ያላቸው እየመሰላት አሁን ድረስ በሁኔታው ተበጥብጣለች፣ እሱም አልፎ በብዙ ሁኔታ ላይ ስትነጫነጭም ተመልክተናታል፣ በማለት ጭምር ብዙዎች ስለ ጉዳዩ ተንትነዋል ማለት ነው። በአጠቃላዩ ግን አሁን ላይ ብዙ ሰው ሀይሚን ተናግሯታል፣ እባክሽ በልክ አድርጊው፣ ብሩክን አታስቀይሚው፣ በመሀከል ክፍተት እንዲፈጠር ከሆነ ሌላ ሰው ማሽ የለንበትን በማለት ነው ብዙዎች የተናገሯት ማለት ነው። ጠቅለል ባለ መልኩ ይዘንላችሁ የመጣ ነው። ከሰሞኑ አነጋጋሪ ከሆኑት ጉዳይ መካከል የሀይሚና ብሩክን የሚመለከቱ ነበሩ። በሌሎች ቪዲዮዎች እስክንመለስ ድረስ ሰላሙን ሁሉ ተመኘውላችሁ፣ ሰላም።